ጌፍትል ስቴት ማህበረሰብን ከነባርዳል ይህ አዋዜ ሰበር ነው የኢራኑ መንፈሳዊ መሪ አያቶላ ካሚኒ የአሜሪካው ፕሬዝደንት ዶናልድ ትራምፕን ጦርነቱን እንዳይቀላቀሉ አስጠነቀቁም። ካሚኒ በሀገራቸው ቴሌቪዥን ቀርበው ባደረጉ ንግግር ፕሬዝደንት ትራምፕ ያላንጃ ግራንጃ እጅን ስጥ ላሏቸው ትዕዛዝ እምቢኝ ብለዋል። ሲቀጥሉም ጦርነት ውስጥ እጅን ያስገባህ ዕለት የማይጠገን ጉዳት ያገኝሃል ሲሉ አስጠንቅቀዋል። የሰማንያ ስድስት ዓመቶ ካሚኒ ትኩረታቸውን ወደ እስራኤል በማዞር ጦርነቱን የጀመርሽ ዕለት ክፉኛ ተሳሳትሽ ሲሉ ማጥ ውስጥ የገባቻል አድርገው አቅርበዋታል። ካሚኒ ከእስራኤል የሐሙስ ሌሊትና የአርባ ነጋግ ቀሳፊ ጥቃት በኋላ ገጻቸውን ለሕዝባቸው እያሳዩ ንግግር ሲያደርጉ ያውኑ የመጀመሪያቸው ነው። ኢራን የኢራን ሕዝብንና ታሪኳን የሚያውቅ አእምሮ ያለው ሰው በእንዲህ ዓይነት የማስፈራራት ቋንቋ አይናገሩም ነበረ፣ ምክንያቱም ሀገረ ኢራን እጅ አትሰጥምና ብለዋል በቴሌቪዥን ባነበቡት መግለጫቸው አያይዘውም አሜሪካኖች ሊያውቁ ይገባል ብለዋል። አሜሪካ ማንኛውም ሊያደርጉት የሚችሉት ወታደራዊ ጣልቃ ገብነት ያለ ጥርጥር የማይጠገን ጉዳት ያስከትልባቸዋል ሲሉ አስጠንቅቀዋል። ዘ ኒውዮርክ ታይምስ የስለላ ባለሥልጣኖችን ጠቅሶ እንደ ዘገበው ኢራን በክልሉ የሚገኙ የአሜሪካ ጦር ሰፈሮችን በሚሳኤሎችና በሌሎች መሣሪያዎች ለመምታት እየተዘጋጀች ነው። ፕሬዚደንት ዶናልድ ትራምፕ በትናንትናው የማኅበራዊ ሚዲያ ገጻቸው ጽሑፍ ትዕግሥታቸው እየተሟጠጠ መሆኑን ማስገንዘባቸው አይዘነጋም። ትራምፕ የኢራኑ ታላቁ መሪ ተብዬ ሶኮልድ ሱፕሪም ሊደር አሉ ሲጀምሩ፣ እምን ውስጥ እንደ ተደበቀ አውቃለሁ ለመግደል የቀለለ ሰው ማለታቸውም ይታወሳል። ትራምፕ በሦስተኛ የማኅበራዊ ሚዲያ መልእክታቸው የፋርሱን መሪ አያቶላ ካሚኒና አገዛዛቸውን አንኮንዲሽናል ሰረንደር ሲሉ ጠይቀዋል። ያላንጃ ግራንጃ እጃችሁን ስጡ ተማረኩ ማለት ነው። የትራምፕ አስተዳደር መጀመሪያ ላይ ጦርነቱን የራሷ የእስራኤል ብቻ እንደሆነ በማድረግ ራቅራቅ ለማለት ሲሞክር እንደነበረ ይታወቃል። አሁን አሁን ግን ቁጣው በፋርሶች ላይ የበረታ እየነደደ ሲሆን በክልሉ ያለውን ወታደራዊ መገኘትም እያፈረጠመ ነው። ኒሚዝ የተባለችው አውሮፕላን ተሸካሚ ደራቷ ላይ ተዋጊ ጄቶችን ተሸክማና በተዋጊ አያሌ መርከቦች ታጅባ በፍጥነት ድረሺ ወደ ተባለችበት መካከለኛው ምስራቅ እየቀዘፈች ነው። ከዚህም ሌላ አሜሪካ ከኢራን የውሃ ዳርቻ በወፍ በረር አራት ሰዓት የሚሆን ርቀት ላይ በምትገኘው አዲጎ ጋርሲያ የአሜሪካ ጦር ሰፈር ውስጥ ምስላቸው የሌሊት ቷፍ የሚመስል የሆዳቸው ስፋት የቦምብ መጋዘን የሚያሰኛቸውና ሲያጠቁም የጠላት ኢላማዎች ላይ ቦምብ እንደ ስጋጃ የሚያነጥፉ ቢህ ሁለት ቦምብ ጣ አውሮፕላኖች ቁር ብለዋል። ይህ ዓይነቱ የአሜሪካ ክንድ በተለይ ያስፈለገው ኢራን 100 ሜትር አጥልቃ የገነባችውን ፎርዶ የተባለውን የኒውክሌር ማብለያም ከውስጥ ወደ ውጭ የሚገለብጠውንና እሷ ብቻ ያላትን ተፈሪ ቆፋሪ ቦምብ ተጠቅማ የውስጥ ገላውን ወደ ላይ እንድትገለብጠው ነው። አፍንጫው ሹልና የሰላ የሆነው ይህ ምሽግ ጠርማሽ የሰይጣን ዲጂኖ ቦምብ ቁልቁል ሲጥሉት የወደቀበት ኢላማ ልሙጥ መሬት ይሁን ኮረብታ፣ ድንጋያማ ይሁን አርማታ ሳይሞቀው ሳይበርደው እንደ ገንፎ ተራራ ቆጥሮ 61 ሜትር ያህል ሰንጥቆት ሰጥቶ ይገባል። እዛ ከደረሰ በኋላ የ13,000 ኪሎ ግራም ጉልበቱን ወደ ፍንዳት ኃይል ቀይሮ ሲበራይ ሽቅብም፣ ቁልቁልም ግራና ቀኝም ዙሪያውን እሳተ ገሞራዊ በመሆነ ኃይል ብትንቱኑን ያወጣዋል። ፎርዶም እንደዚሁም ዲጎ ጋርሺያ ደሴት ሥራ ፍለጋ ቁር ያሉት ጠልማሞቶቹ ቢ 2 ቦምብ ጣዮች በነፍስ ወከፍ እንዲህ ዓይነቱን የሰጣን ድጅኖ ሁለት ሁለቱን ተሸክመው መብረርና አነጣጥረው ማደባየት ይችላሉ። ይህ በእንዲህ እንዳለ አሊ ካሚኒ እስራኤልን ይህን ጦርነት ባልጨርሺው በቀረብሽ በማለት ለሰጡት አስተያየት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያዩ የብሔራዊ ደህንነት አማካሪ ጻቺ ሐነግቢ ቀጥተኛ ምላሽ የሚመስል ቃል ተናግረዋል። ሐነግቢ ለቻነል 12 ቴሌቪዥን እንደነገሩት አርብ ዕለት የፈነዳው ፍልሚያ ሙሉ በሙሉ የእስራኤል ውጊያ መሆኑን ገልጸው ፍጻሜውም በራሷ በእስራኤል ብቻ የሚደመደም ቢሆን እንኳ ፎርዶ አይድንም ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያዩ ይህን የመሬት ማህፀን ውስጥ የተደበቀን የኒውክሌር ማብላያን በተመለከተ ባለፈው የፎክስ ኒውስ ቃለ ምልልሳቸው ላይ በተነሳባቸው ጊዜ መላ አናጣም ሲሉ መመለሳቸው አይዘነጋም። እስራኤል ብቻዋን መፈጸም ካለባት ከቦምቧ በተጨማሪ ልዩ ኮማንዶ ኃይሎቿን ልታሰማራ ትገደድ ይሆናል ይላሉ ኤክስፐርቶች። ዘገባዎች እንደሚሉት እስራኤል አንገት ነቀላ በምትለው ስልቷ ወደ መንፈሳዊ መሪ አያቶላ ካሚኒ እንዳትዘምት መንገድ የዘጉት ዶናልድ ትራምፕ መሆናቸው በሰፊው ሲዘገብ የቆየ ነው። የእስራኤሉ መከላከያ ሚኒስትር እስራኤል ቃጽ ዛሬ በሰጡ መግለጫ ጦራቸው የኢራንን የሥልጣን ምልክቶች ሁሉ እያነፈረ መሆኑን ገልጸዋል። በዚህም የተነሳ የሥልጣን ምልክቶቹ የቴሌቪዥን ጣቢያዎቹን ጨምሮ እየፈራረሰ መሆኑንና ሌሎች ኢላማዎችም እየተደበደቡ እንደዚሁም ነዋሪዎች በገፍ ጣጥለው በመሸሽ ላይ መሆናቸውን ተናግረዋል። ፍልሚያው ዓለም አቀፋዊ መቆንሰርት ጭሯል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በኢራንና በእስራኤል መካከል ለመዳኘት ጥያቄ አቅርበዋል። በሌላ በኩል ግን የራሽያው ምክትል ውጭ ጉዳይ ሚኒስትር ሰርጌ ራይብኮቭ በዚህ የሁለቱ የአየር ድብደባና የሚሳኤል ሩምታ ልውውጥ ጦርነት መሃል የሌላ ሀያሉ አሜሪካ ፕሬዚደንት ዶናልድ ትራምፕ ሀያል ክንድ ሳት ብሎት ከገባ ሁኔታው የፈረደበት ያንን ክልል በስርነቀል መልኩ የሚያተራምሰው ይሆናል ብለዋል። አላብራሩም። የቻይና ፕሬዚደንት ሺ ጂ ፒንግም ዛሬ በጉዳዩ ላይ ድምፃቸውን ሲያሰሙ ይህ በኢራን ላይ የታወጀ የእስራኤል ወታደራዊ ዘመቻ በክልሉ በፈጠረው ድንገተኛ የውጥረት ጡዘት በጥልቅ ተጨንቀናል ብለዋል። በተያያዘ ዜና የቱርኩ ሀያል ፕሬዚደንት ረሲብ ጣይብ ኤርዶጋን በወገናቸው በሰጡት አስተያየት ኢራን ከእስራኤል የተከፈተባትን ይህንን ማናህለኝነትና መንግሥታዊ ሽብር ራሷን የመከላከል መብት አላት ብለዋል። ዛሬ በስድስተኛው ቀን የእስራኤል የጦር ጀቶች ሁለት የዩራኒየም ማበልጸጊያ ሴንትሪፊውጅስ ማምረቻ ፋብሪካዎችን ደምስሰዋል። እንደዚሁም የሚሳኤል አካላት የሚሠራበትን አንድ ፋብሪካና አምስት አጥቂ ሄሊኮፕተሮችን አውድመዋል። ዘገባዎች እንደሚሉት ሙሉ በሙሉ አልወደመም እንጂ የኢራን ጦር ተቀጥቅጧል ይላሉ። ይሁንና በዛሬ ዕለት ኢራን አንድ የተራቀቀ የእስራኤል ሰው አልባን ከሰማይ ቀንድባ ጥላለች። እስራኤል እንደ ተናገረችው ዓለም አቀፉ የአቶሚክ ኃይል ኤነርጂ ኤጀንሲ በበኩሉ በሰጠው መግለጫ እስራኤል በእርግጥም ሁለት የሴንትሪፊውጅ ማምረቻ ፋብሪካዎችን ማጋየቷን አረጋግጧል። ማምረቻ ፋብሪካዎቹ ይገኙ የነበሩት አንዱ ቴሄራን ውስጥ ሲሆን፣ ሌላኛው ደግሞ ከቴሄራን ውጭ መሆኑንም ገልጿል። ኢሳያስ ዘገባዎቹ እንግዲህ የኢራኑ አሊ ካሚኒ ለዶናልድ ትራምፕ ማስጠንቀቂያ ምላሽ ሰጥተዋል። እጅ መስጠት የለም ብለዋል። እና አሜሪካ ሳት ብሏት ወደዚህ ጦርነት የምትቀላቀል ከሆነ የማይጠገን አደጋ ነው የሚደርስብሽ ነው ያሉት። እና ያው በቃላቸውም በዚህ በመካከለኛው ምስራቅ በተለያዩ ሀገራት አሜሪካ የጦር ሰፈሮች አሏት፣ በኢራቅም እንደዚሁም ደግሞ ብዙ ኤክስፐርቶች እንደሚሉት ይህ ሁሉ እና ጦርነት ስለሚሆን ለኢራን ከዚህ ጦርነት በስተጀርባ በግልጽም ይሁን በድብቅ ከእስራኤልና አሜሪካ ጎን ቆመው ያገዙ ያበሩ ምትላቸው የፋርስ አገራት ካሉ የእነሱም የነዳጅ መሸጫዎች ላይ ጥቃት ከማድረስ ወደኋላ አትልም ነው የሚለው እና ሁኔታዎች በዚህ ደረጃ የመጨረሻ የውጥረት ደረጃ ላይ ይገኛሉ። ዓለም እንግዲህ አሁን ለምሳሌ የኢራኑን ሀያቶላ ሆሚኒን ስንመለከት እየተናገሩ ያሉት የአሜሪካንን እያስጠነቀቁ ነው ያሉት። እስራኤልን እያስጠነቀቁ ነው ያሉት። ይሄ አሁን ምን ማለት ነው? በዚህ በጦርነቱ ሂደት ውስጥ ባለው አጠቃላይ የጦርነት አጠቃላይ ሁኔታውን ስንመለከተው ጉዳት እየደረሰ ያለው ማላይ ነው ነው ወይስ የኢራኑ መሪ እንደ ፕሮፓጋንዳ ለመጠቀም አስበው ነው ዶናልድ ትራምፕ እጅህን ስጥ ሲሉ ዶናልድ ትራምፕ ያለ ምክንያት ነው ወይ እጅህን ስጥ ያሉት ዶናልድ ትራምፕ የኢራኑን መሪ መግደል በጣም ቀላል ነገር ነው ካሉ ምን እያሉ ነው ዶናልድ ትራምፕ አሁን እዚህ ጋር ለተመልካቾቻችን ግልጽ ያልሆኑ ነገሮች አሉ የኢራኑ መሪ ምን እየተናገሩ ነው? ምን ማስተላለፍ እየፈለጉ ነው? በጦርነቱ እኔ እያሸነፍኩ ነው እያሉ ነው ወይ?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 ጦርነት ኢራን ላይ እያደረሰ ያለውን ጉዳት መሰረት በማድረግ እንግዲህ ኢራን ወታደራዊ አዛዦቿን፣ የደህንነት እንዲሁም ምርጥ ሳይንቲስቶቿን በየዕለቱም የምንሰማው የመሰረተ ልማት አውታሮቿን እያጣች ያለችው የኒኩሌር ተቋሟቿን ጨምሮ ማለት ነው። እና እነዚህ ሁኔታ በቀጠሉበት ሰዓት ላይ ዶናልድ ትራምፕ ያላቸው መረዳት ይሄንን ጦርነት በዚሁ መንገድ ሊቀጥል ይችላል። እስራኤል የባሰ ኃይል በመጠቀም እስከ መጨረሻው ፕሮባብሊ ከኒውክሌር ማብለያዎቹ መውደም ከሚሳኤል ማምረቻዎቹ መተኮሻዎቹ መውደም ባሻገር ራሱ ይሄ 46 ዓመት የጸናው እስላማዊ ሃይማኖታዊ መንግስት ሊፈርስ ይችላል። ራሱ አሊ ካሚኒ በማንኛውም ሰዓት እስራኤል ልትገልዎ ትችላለች። ነው እና እርስዎን ለመግደል፣ ስርዓቱን ለመግደል። ምክንያቱም መንፈሳዊ መሪው የስርዓቱ ኢምቦዲመንት ናቸው። አያቶላ ሆሚኒ በሞቱ ጊዜ እኚኛው ፕሬዚደንት ነበሩ እና እሳቸው ናቸው ለመንፈሳዊ መሪነት ብዙ መመዘኛዎች አሏቸው። በዛ መንገድ ያጫቸው ማለት ነው። የኢራንን የፖለቲካም ሆነ የማህበራዊ ህይወት ማንኛውንም በዚህ ስርዓት ውስጥ የሚወስነው አያቶላው ነው። ስለዚህ አሁን የእሳቸው መገደል ማለት በሌላ አነጋገር ስርዓቱ ቁልፍ ወታደራዊ አዛዦቹን አተዋል መሰረተ ልማቱን እያጣ ነው ይለው የደህንነት መዋቅሮ እንደዚህ ሁሉ ደምረ የእሳቸው መኖርና መሞት ግን ልዩነት አለው። ስለዚህ አሁን ይሄንን ምት እርሶ ላይ ማሳረፍ ይቻላል። ስለዚህ የኒውክሌየር ማብላያውን ትተው የኒኩሌር ህልሞን ይቅርብኝ ብለው ወደ ድርድሩ ጠረጴዛ መታችሁ። በማንኛውም መንገድ የኒኩሌር ማብለያም ሆነ የዩራኒ ማበልፀግ የሚባል ነገር በኢራን ምድር ከቶም እንደማይኖር የሚያረጋግጠውን ስምምነት ፈርሙ። ማዕቀቡ ይነሳላችሁ፣ የፖለቲካ ቦደ፣ የዲፕሎማሲ ዋቴቨር፣ የኢኮኖሚ ይነሳላችሁ፣ በማዕቀብ የተያዘ ገንዘባችሁ ይመለስላችሁ፣ ስርዓታችሁም ይኑር ነው ዶናልድ ትራምፕ ያቀረቡት ስለዚህ እጅን ስጥ ማለት እንደ ስርዓት ሊጠፋ ነው ማለት ነው። አሁን አሊ ካሚኒ የሰጡት ግን ኖ አይደለም። አገዛዙ ወይም ስርዓቱ አለ፣ በህይወት በደንብ አለ። ጠዋት ባቀረብነው ዘገባ ላይ ታስታውሳለ፣ ጦርነቱ ተጀምሮ ነው ያሉት። ገና ምን ተነካ? ስለዚህ አገዛዙ እነ አሜሪካ እነ እስራኤል እንደምታቀርቡት የመፍረስ ቋፍ ላይ ወይም ለመፍረስ እያፈከፈከ አይደለም። በዚህ በኩል እስራኤልን ይህን ጦርነት በመጀመርሽ ከባድ ቁማር ቁማር ትበልትሻል ከባድ ችግር ፈጥረሻል በራስሽ ላይ አሜሪካንን ደግሞ ይህን ጦርነት ብትቀላቅ የማይጠገን አደጋ ነው የሚደርስብሽ በማለት በአሜሪካንን በተመለከተ በክልሉ ያሏት የጦር ሰፈሮች ላይ የጦር መርከቦች ላይ የተለያዩ አሴቶች ወታደራዊ አሴት እሴት እንዲሁም ደግሞ ዜጎቿ፣ ወታደሮቿ ላይ እያጸፌታ እርምጃ ልትወስድ እንደምትችል ያስጠነቀቁት። ስለዚህ እኛ መውሰድ የምንችለው በዚህ ደረጃ ነው። ማነው ትክክል ይሄን ለማለት ማን ይችላል? የሚለው የእኛ አይደለም። ይሄ ነው ያለ ሁኔታ። ስለዚህ ዶናልድ ትራምፕ የሚፈልጉትን አያገኙም። ይህን ማግኘት ካለባቸው ፍልሚያ ውስጥ መግባት አለባቸው ማለት ነው። የሚል መግለጫ ነው የሰጡት አያቶላህ አሊ ካሚኒ አለም እስራኤል እንግዲህ አለም እስራኤል ከአሁን ቀደም እንደተናገረችው ከሆነ ሙሉ በሙሉ የአቶሚክ የኒኩሌር ማብላያውን ማጥፋት አይቻልም፣ አሜሪካ ጣልቃ መግባት አለባት የሚል ሀሳብ ተነስቶ ነበር በእስራኤል በኩል። አሁንስ ይሄ ሀሳብ ይቀጥላል ወይ ነው የኒኩለር ማብላያዎቹ እስራኤል የጀት ድብደባ በእስራኤል በኩል ያለው ይህን ጦርነት የጀመረችውና የምታካሄደው እሷ ብቻ ነው እና ይህን ጦርነት ሲፈጽምም ይህን ጦርነት ሲፈጽምም በሕዝብ ላይ ከዚህ በኋላ የሕልውና አደጋ የሚባል ነገር አይኖርም። ይሄ ማለት በሌላ አነጋገር የኢራን የዚህ ጦርነት ፍጻሜ የሚሆነው ኢራንን የቦሊስቲክ ሚሳይል የማምረት ችሎታዋን ማሳጣት፣ ክምችቷን ማውደም መተኮሻዎችን ማሳጣት እንደዚሁም ደግሞ ፎርዶን ጨምሮ የኒክሌር ማበልጸጊያ ተቋማቶቿን ማውደም ነው። ፎርዶን በተመለከተ ፎክስ ኒውስ ላይ ይሄ ጥያቄ ቀርቦላቸው ነበረ። ምክንያቱም እስራኤል ያላት ቢያንስ የሄዝቦላን መሪ ለመግደል የተጠቀመችበት ምሽግ ደርማሽ ስድስት ሜትር ጠልቆ መግባት የሚችል አነስተኛ ነው እና አሁን 61 ሜትር ጠልቆ መግባት የሚችለው በእጇ የለም። ይህን በማንሳት ስላቀረበላቸው ጥያቄ ከማንም ከአይን የሸፈን ነው የራሳችን መላለ ብለዋል። በነገራችን ላይ ቤንያሚን ኔታንያሁ። ስለዚህ በእስራኤል በኩል ያለው አቋም ይህን ጦርነት ሳጠናቅቅ አንድ ወይም ሁለት ሳምንት ነው የሚቀረ ያለችው። በዚህ በአንድ ወይም በሁለት ሳምንት ሳጠናቅቅ እነዚህ ነገሮች የሉም ነው የምትለው። ህዝቤ ኢራን በማንኛውም መመዘኛ የሀገሬ የህዝቤ ስጋት መሆኗ ያቆማል የህልምና ስጋት መሆኗ ያቆማል ነው ያለችው። እንደውም ስርዓቱም ይፈርሳል የሚል እምነት አላት። ስርዓቱ ይፈርሳል የሚል እምነት አላት ሲባል አሁን ስርዓቱ ከፈረሰ ኢራን እንደ ሊቢያ የመሆን እጣ ፋንታ ይገጥማት ይሆን? አሁን ይሄ ለጊዜው በጣም ሩቅ ነገር ነው። ማየት የሚቻለው ግን ይህ ለ46 ዓመታት የጸና የኢራን ሃይማኖታዊ መንግስት ራሱ አሁን የህልውና ትግል ውስጥ ነው እና እስራኤል በዚህ ውጊያ፣ ደግሞ በዚህ የህልውና ትግል ውስጥ የሬን ስጋቶች ሳስወግድ እንደ ህልውና ስጋቴ፣ እንደ ኒኩሌር ማብላያው፣ እንደ ቦሊስቲክ ሚሳይሉ፣ እንደ ሰው አልቦቹ ሁሉ ራሱ የነዚህ ሁሉ ምክንያት የሆነው አገዛዝም አብሮ መውደቅ አለበት የሚል እምነት እንዳላት ነው የምናውቀው። ግን ይህን በተግባር ማድረግ ትችላለች ወይ? ትልቁ ጥያቄ ይሄ ነው። ሁሉም ነገር ከውጤት ነው የሚታየው። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልን። መልካም